ዛሬ የኔና ያንቺ መጨረሻ ምን እንደሆነ እኔ አሁን በደንብ አርጌ በሚገባሽ ቋንቋና በሚገባሽ አማርኛ ብትን አርጌ አስረዳሻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ብትሰሚው በእርግጠኝነት ብዙ ጥቅሞችን አግኝተሽበት፣ ብዙ ቁም ነገሮችን ደግሞ ተቀብለሽበት ትወጫለሽ። ከነዚህ ከምትሰሚያቸው ነገሮች ውስጥ አንዱ ነገር አፕላይ ብታርጊው ወይ በህይወትሽ ላይ ብተገብሪው በእርግጠኝነት ብዙ ነገርሽን እንድጠብቂ ያደርጋሻል። ስለዚህ ቀጥታ ወደ ቪዲዮዋችን። በመጀመሪያ ወደ አረብ ሀገር ስንመጣ እኔና አንቺ ልጅ ነበር። ያ ማለት ልክ ይሄ መወልወያ እንደምታዩ አዲስ ነው፣ ያምራል፣ በጣም ልዩ ነው። እኔና አንቺም አረብ ሀገር ስንመጣ ልክ እንደዚህ ነበር። ጉልበታችን ገና የልጅ ጉልበት ነው። ወዛችን፣ ሁለ ነገራችን ልጅ ነበርን። አይገርምሽም? ከዛ ከዚህ ወደዚህ እንቀየራለን። ይሄ ማለት ይሄ እራሱ ነው። ይሄ እኛ ወጣት ሆነን ልጅ ሆነን አረብ ሀገር ስንመጣ ይሄ፣ ደግሞ አረብ ሀገር በሰራን ቁጥር ልክ እንደዚህ ነው የምንሆነው። ይህንን ነገር በቀላል አይተሽ እንዳታልፊው በደንብ እንድታስተው የምፈልገው ነገር አንቺ እዚህ ጋር ራስሽን ካልጠበቅሽ ምን እንደሚገጥምሽ ነው። እንደዚህ ሆነሽ የምታምሬ ጽጌረዳ አበባ መስለሽ፣ እንደዚህ ነጭ ፎጣ የመሬት ማጽጃ ነው ይሄ። እንደዚህ አይነት አዲስ ወጣት ልጅ መጥተሽ ከዛ እንደዚህ አይነት ሰው ትሆኛለሽ። ይሄ ኦልሬዲ ጥቅም የለውም፣ ከአገልግሎት ውጭ ነው። ይሄ ይጣላል፣ ምክንያቱም ከጥቅም ውጭ ስለሆነ። በዚህ ነው የሚገለገለው። ይሄኛው ወደ ቆሻሻ መጣያ ነው። ይሄ የመጀመሪያው። ሁለተኛው ደግሞ የኔና የአንቺ መጨረሻ ከዚህ ወደዚህ። አሁን ደግሞ ቀጣዩን ላሳይሽ። ይሄም ራሱ ሞልውያው ነው፣ እንደምትመለከችው የመሬት ማጽጃ ነው። አብዛኞቻችሁ ታውቁታላችሁ። አንቺ ወጣት ሆነሽ ስትመጭ እንደዚህ ምታምሪ፣ እንደዚህ ሙልት ያልሽ ጽድት ያልሽ ነበርሽ። ከዛ አረብ ሀገር ከመጣሽ በኋላ ከሶፋ ሶፋ ከአልጋ አልጋ ስታንፏቅቂ ምግብ ሳትበይ ውሃ ሳጠጭ፣ ራስሽን ትሪት ሳታርጊ እቤት ውስጥ ያሉ ፍራፍሬዎችን ሳትጠቀሚ፣ ሴትዮዋ ምንትለኛ ልጅ እያልሽ እየፈራሽ እቤት ውስጥ ካሜራ ላልሽ እየፈራሽ ሳትበይ ስሰሪ እንደዚህ ስታምሪ የነበርሽ ውሃ ልጅ ወደዚህ ትቀየር ያለሽ። ይሄ ማለት ይሄኛው ነው። ይሄ አዲስ ሆኖ ወጣት ሆነሽ፣ ይሄ ደግሞ ራስሽን ባለመጠበቅ እንደዚህ አይነት ሰው ትሆኛለሽ። ያ ማለት ጉልበትሽ ያልቅና ልክ እንደዚህ ትሳሳለሽ፣ አቅም ታጫለሽ፣ በሆነው ባልሆነው አቅም ያንስሻል። ከዚህ ደግሞ ወደዚህኛው ትይዛለሽ። ይሄ ይሄ ማለት ይሄ ነው። ይኸውልሽ አንደኛው ይሄ ነው፣ ሁለተኛው ይሄ ነው፣ ይሄ ደግሞ ሶስተኛው ነው። ይሄ ራሱ ነው። አየሹ? ይሄ ማለት እንደዚህ በቀዳዳ አልታየሽም፣ በቀዳዳ ሰውን ማየት ይችላሉ። እንደዚህ ጠጋጋረኩት ማለት ነው። ይህንን ነገር እንደቀላል እንድታየው አልፈልግም። ምክንያቱም ከሀገራችን ጤነኛ ሆነን ወጥተን፣ የኔና ያንቺ መጨረሻ በሽተኛ ሆኖ መመለስ፣ የኔና ያንቺ መጨረሻ ታሞ እርዳታ ተሰብስቦለት ወደ ሀገር መመለስ፣ የኔና ያንቺ መጨረሻ አገር ሄዶ ከቤተሰብ ጋር በሽተኛ ሆኖ አስታማሚ መፈለግ መሆን የለበትም። ስለዚህ ይሄ መውልወያ ወደዚህ የተቀየረው ከዛ ወደዚህ የተቀየረው ለምንድን ነው መሬ ስለሚጸዳበት ኬሚካል ስላለበት ማጽጃው ኬሚካል ስላለበት ስለሚጎዳው ከዚኛው ወደዚኛው ከዛ ወደዚህኛው ይሄም እንደዛው ከዚኛው ወደዚህኛው ይሄዳል ይሄን ደግሞ ወደ እኔና ወደ አንቺ ህይወት ውስጥ ሳመጣው ጠዋት ተነስተሽ እንደ ማሽን ወደ ስራ ስትገቢ፣ ጠዋት ተነስተሽ እንደ ማሽን የእሷ ስራ ጸዳ ጸዳ ብለሽ ስትሮጪ፣ መብላት መጠጣትሽን ስትረሽኝ፣ ከዚኛው ቀስ እያልሽ ወደዚኛው ትሄጃለሽ። ቁርስ ሰዓት በይ ምሳ ሰዓት ይደርሳል። ምሳ ሰዓት ላይ ትበይና እራት ሰዓት በይ ደግሞ ልተኝም ትችያለሽ። ከዛ ከዚህ ወደዚህ ትመጫለሽ። ከዛ ወደዚህ ትመጫለሽ። ገብቶሻል። አሁን ፖይንቴን እያገኘሽ ነው አይደለም? ራስን ያለመጠበቅ ምን ያህል ጉዳት እንዳለው በመወልወያ እያሳየች ነው። ይሄ መወልወያ ኬሚካል ባይጨመርበት ያ ማለት ማጽጃዎቹ ባይጨመሩበት፣ በዚህ ልክ አይጎዳ፣ በዚህ ልክ አይጎዳ። ተረርተሽኛል። ስለዚህ አንቺ ለነዚህ የሚደረጉት ኬሚካሎች ወይም ማጽጃዎች ክሎሮክስ፣ ዲቶል፣ ዲቶክስ የሚባሉት ማጽጃዎቹ ራሱ ብዙ የጤና ችግር ያመጣሉ። ምን ካላረግሽ ምግብ ካልበላሽ፣ ውሃ ካልጠጣሽ፣ በቂ እንቅልፍ ካልተኛሽ ብዙ የጤና መስተጓጎል በራስሽ ላይ ይፈጠራል። ከዛ አረብ ሀገር ነበረች ታማ መጣች ኢትዮጵያ ገባች። የሆነ ጊዜ ኖረች፣ ከዛ ሞተች ትሆኛለሽ። የሀገር ሮንግ ነው እንደኔ አመለካከት። አንድ ሰው ከአገሩ አላማ አድርጎ የወጣው ሰርቶ ለመመለስ እስከሆነ ድረስ የእነሱን ስራ ሰሰሪ እነሱ ስራቸውን እንድሰሪ እስከፈለጉ ድረስ አንቺ ደግሞ ምግብ የመብላት ግዴታ አለብሽ። በቃ ምግብ ካልበላሽ እንደዚህ ነው ምትሆኙ። እንደዚህ እንደዚህ ነው ምትሆኙ። ምግብ ካልበላሽ እንደዚህ ነው ምትሆኙ። በቆየሽ ቁጥር አቅም ያንስሻል። በቆየሽ ቁጥር አቅም ታጫለሽ። በጣም የብዙ ልጆች ጥያቄ ደግሞ ቤት ውስጥ ካሜራ አለ፣ ትልቁ ካሜራ አለ፣ ትንንሽ ካሜራ አለ የምትሉ ልጆች፣ ምን አገባሽ ስለ ካሜራው? ይመለከትሻል ወይ? ከኢትዮጵያ እኮ አንቺን ያመጣችሽ ምግብሽን፣ እችልሽ፣ ደሞዝሽን ልከፍልሽ፣ ሻምፖ ኮንዲሽነር ልታሟላልሽ፣ ማረፊያ ብሰጥሽ ነው። በእርግጥ ሁሉም ይሄንን አያደርጉ ግን ሻምፖ ኮንዲሽነር ሁሉ ባያሟሉ እሱን በራስሽ ትገዣዋለሽ ትልቁ ፖይንት ግን ምግብ ግዴታዋ ነው ውዴታ ሳይሆን ግዴታዋ ነው ስለዚህ ካሜራ ኖረ አልኖረ አይመለከትሽም ካሜራ አለ የለም አያገባሽም አይምሮሽን አታሳምሚ ካሜራ አለ እዚህ ቤት ውስጥ ብለሽ ምን አገባሽ ታዲያ ካሜራ አለ ብለሽ አንቺ እሷን ስራ ሳትሰሪቱ ያለሽ እንዴ ካሜራ አለ ብለሽ እሷ ያዘዘችሽን ነገር ሳትገብሪቱ ያለሽ እንዴ የእሷ መኪና ያለ ቤንዚን ያለ ነዳጅ እንደማይሰራው አንቺም የሰው ልጅ ምግብ ሳትበይ ውሃ ሳትጠጪ ራሴን ሳትጠብቂ መስራት እንደማትች አሳውቂያት ምግብ ከሌለ ምግብ አምጭ ደፋር ሆኝ ለምንድነው ግን እኛ አበሾች እንደዚህ የምንፈራው የሌላ ሀገር ዜጎች እኮ የፈሰሰፋ ያቀኑ ምግብ ሳይበሉ በኬሳቸው ሁላ ብርቱካን ምናምን ይዘው የሚዞሩ ልጆች አሉ ፊሊጲኖች እንዶኔዣዎች እኛ አበሻ ግን ሁልጊዜ እንደፈራ መጨረሻችን ደግሞ ሞቶ አስከሬናቸው ወደ ኢትዮጵያ እሱም ብር ተለምኖ ብር ተሰባስቦ ነው ሬሳችን እራሱ የሚገባው። ለምን ይሄ ይሆናል? ሰው እንዴት ከነጤናዬ ወጥቼ እንዴት በሽተኛው ይመለሳል ብሎ አያስብም። እንዴት አታስብኝ በዚህ ልክ። ኦኬ ቲክቶክ ተጠቃሚ ዩቱብ ተጠቃሚ ምናም ምናም ችግር የለውም። ግን ለራስሽም ጊዜ ስጭ፣ ምግብብኝ፣ ራስሽን ጠብቂ። ካሜራ ቢኖር ባይኖር አይመለከትሽም። ምን አገባሽ። ካሜራ ቢኖር ይመለከትሻል ወይ በቃ ቅድም እኮ ነገርኩሽ። ካሜራ አለ ብላ እሷ ስራውን እንዳሰሪ አታረግሽም ውጭ ብላ ብትከታተልሽ ትከታተልሽ እኔ ቤት እየሰራሽ ምግብ እየበላሽ ነው አልፈልግሽም ካለች ወደ ኢትዮጵያ ትመልስሽ ከዛ ሌላ ሀገር ትጃለሽ አትፍሩ እንዴ የመጨረሻችሁ እኮ አይደለም ያላችሁበት ቤት ምግብ እየበላች ነው ብላ የምትናገርሽ ከሆነ ሳልበላ መስራት አልችልም አለቀ እየራበኝ መስራት አልችልም እየደከመኝ መስራት አልችልም ደፋሩኝ አትሽቆጠቆጥ የሆነ ነገር እየበላሽ ከሆነ እዛ ስራት ትወርውሪው። ሳህን ስራት ትክተችው፣ ማይክሮዌቭ ስራት ትክተችው፣ ጋስ ስራት ትክተችው። በቃ ስለምጃት ካልበላሽ አሰሪም። የኔና ያንቺ መጨረሻ ልክ እንደዚህ ነው የሚሆነው። እንደዚህ ከዛ ይሄ ይጣላል። እነሱ ማወጥቶ ይጡልሻ። ጤነኛ ካልሆንሽ፣ ራሲን ካልጠበቅሽ፣ ስራ ካልሰራሽ አንድ ቀን አታኖርሽም። አንድ ቀን አትወርሽም። እንኳን አንድ ወር እንኳን አንድ ዓመት ሁለት ዓመት አታኖርሽም። ኢቨን ጤነኛ ሆነሽ እንኳን እኮ ወገቤን አመመኝ ራሴን አመመኝ ብትያት እኮ አንዳንድ ቀን ትቀያየርብሻለች። አታስቀምጥሽም እንኳን አይደለም። ልክ እንደዚህ የመጨረሻው ደረጃ ላይ ጤናሽ ደርሶ ያ ማለት ጨጓራ ሲያጠቃሽ! ያጠቃሽ ረጅም ሳቆመች፣ ሰሪ፣ ዋ ሳጥጭ ስጥቀሪ ኩላሊስ ሲያጠቃሽ። ይሄ አሁን ወረድ እየተጣለ ነው ግን እኔ አንችን ላስተምርበት የአንችም ጤና ነገ በዚህ ልክ እንደዚህ ሲሳሳብ አረብ አይደለም ቤተሰብ እንደማይፈልግሽ እንደምትጣይ ገብቶሻ እንድታስታውሽ እንድትነቂ ነው። እኔ እንዴት እንደዚህ አይነት ማምር ልጅ ሆኜ መጥቼ ከነ ጉልበቴ መጥቼ እንዴት በሽተኛ ሆኜ እንደዚህ ገባ ነው። ቢያንስ እንደዚህ ሆኜ እንኳን ባልገባ እንደዚህ ሆኜ ብገባ ራሴን ጠብቄ ብገባ እንደዚህ ራሱ ሆኜ መግባት ይችላለሁ። ራሴን ጠብቄ እያረው የማገኛቸውን ፕሮቲኖች ሁሉ እየበላው ብትኖር ባትኖር የራሷ ጉዳይ ብለሽ ራስሽን አሳምነሽ ምግብሽን ብይ፣ ራስሽን ጠብቂ። ነግሬሻለሁ መጨረሻሽ እንደዚህ እንዳይሆን ማለት ነው። እሺ የኔና ያንቺ መጨረሻ እንደዚህ ነው የሚሆነው ራሳችንን ካልጠበቅም። የኔና ያንቺ መጨረሻ አረብ ሀገር እየሰራን ራሳችንን ካልጠበቅም እንደዚህ ነው የሚሆነው። ስለዚህ ራስሽን ጠብቂ፣ በቃ አትፍሪ። እዚህ ምድር ላይ እስካሁን የተፈጠሩት ነገሮችን አይተሻቸዋል። አረብ ቤት ካሜራ አለ፣ አረብ ይጮሃል፣ አረብ ይለፈልፋል፣ አረብ ይቆጣል። በቃ ህግ ነው ይሄ፣ እነሱ እንደዚህ ናቸው። ካሜራ ቢኖር ባይኖር አይመለከትሽም። ይጩሁ እሺ እያልሽ ስሪ። የበለጠ ደግሞ በደንብ ወደ ውስጥ ቪዲዮ እየገባሽ ስሚ። ቪዲዮ ከመጀመሪያ እስከ መጨረሻ አዳምጭ። ብዙ ጥቅም ታገኛለሽ፣ እዚህ ቻናል ላይ ያሉ ቪዲዮዎች። ስለዚህ እኔ ውድ መጨረሻችን እንደዚህ እንዳይሆን ራስሽን ጠብቂ ላስታውስሽ ብዬ ነው። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና፣ አርዶር ከር ሴትነሽ እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልም ይድ ከኢትዮጵያ አረብ ሀገር የመጣሽ የራስሽ ህልም ስላለሽ ነው የመጣሽው። እና በርቺ ቤተሰብ የተከታታይ አክባሪ ስለሆንሽ በጣም ነው ማመሰግነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ። አዲስ ከሆንሽ ሰብስክራይብ እና ላይክ ማድረግ እንዳይረሳ። አመሰግነው።